በየቀኑ ማለት ይቻላል በእግሬ ከገርጂ ኢትዮጵያ ቴሌቪዥን መጣ ነበረ በጣም በጣም ነቄው ሳልፍ ራሴን ያገኘዋለሁ የሆኑ ጊዜያት ደግሞ ለመታገስ በጣም የሚቸገርበት ጊዜ አለ ጫማ እንዲያዋራ ለብሶ ጭቃ ሆኖ ልብስሽ እንደፈለገ ተጨማዶ ምናምን የምትገቢበት ቤት በጀርባ በኩል ሰው ፈልጋለሁ እዛ ቲያትር ቤት ውስጥ የዘበኛውን አስፈቅጄ ከአንድ ጓደኛ ጋር በዛው ገብተን ቀረን። በጓሮ የነብሩን ጅራት የመያዝ ያህል ስሜት ይሰማሻል። እዚህ ስራ ላይ ያሉት ሰዎች ይታወቃሉ። መስራት የሚችሉ ብዙ ሰዎች አሉ በየቤቱ ግን አታቃያቸውም። እንዴት አድርገሽ እንደምታያቸው ለመጀመሪያ ጊዜ የብሔራዊ ቲያትር መድረክ ላይ የወጣሁት በራሴ ቲያትር መታደል ይኖራል አለመታደል የሚባል ነገር ግን ያለ አይመስለኝም። ኦፍኮርስ ሀሳብ ውስን ነው። ገና ኢንዱስትሪ ለመባል ገና ገና ከራስሽ ጋር መስማማት ቢያንስ የውስጥሽን ሰላም መፍጠር ከቻልሽ፣ እኔ ብዙ ሰው ስኬት ስኬታማ ነው እያምናለሁ። ሰዎች ሆን ብለው ሊጎድሽ ይችላሉ፣ አስበው አቅደም። ምክንያቱም ታማሚም ሰው ይኖራል ህልሜን ኖሮ ያለው አሳክቸዋለሁ ብለሽ ያን ዓለም እኔ የተለየው ነኝ እና ብለሽ የምትመጻደቂበት ዓለም አደለም። ሁኔታ አደለም። ክራውድ ፎቢክ ነኝ። ደፍሬ ፊትለፊት ቆሜ ሀሳቤን በደንብ ፍላጎቴን ራሴን መግለጽ ማድረግ መሆን ችግር ነበረብኝ። በቲያትር ቋንቋ የካራክተር የገጸ ባህሪ ትንሽ የለውም የባህሪ እንጂ የባለሙያ እንጂ ይባላል። ካራክተር ትንሽ የለውም የአክተር እንጂ ይባላል።